አባ ተጉለት ሚዲያ ሸዋ ተጉለት ሚዲያን ሳብስክራይብ በማድረግ ቤተሰብ ይሁኑ። ምናም ሊሆን ይሻል እንደዚህ እንዴት እንደቀላሉ እንደዚህ እንለያየት ይለኛለን መለያየት በጣም እንደዚህ አይነት ስተሰርቻለ። ስለዚህ ቢያንስ አንድ ችላቸዋለሁ ውድ ተመልካቾቼ ማለት ነው። እንግዲህ ዛሬ የመጣሁት በጽጌና በአዲሱ ባሏ ነው የመጣሁት ማለት ነው። የሚገርመኝ ነገር ማለት ነው አዲሱ የጽጌ ባል የተባለው አንደኛ ታላቋ ነው፣ ሁለተኛ ደግሞ የአብይ አህመድ ታናሽ ወንድም ይመስላል ማለት ነው። ሌላው እንግዲህ ዛሬ ላይ ነይ እፈልግሻለሁ ብሎ ጠርቷት ጽግሻ ደስ እያለት ወደ ሱ እየሄደች ነበር ማለት ነው። እንግዲህ ጽግሻ ባለፈው ቪዲዮ እንዳየነው ከሆነ ከባሏን ፎቶ በደረቷ ተነቅሳለች ማለት ነው። ምክንያቱም ከዚህ ቀደም ዳኒ ያችን ማናት የምትባለዋን ደረቱ ላይ ተነቅሶ ነበር ማለት ነው እና ዛሬ ደግሞ እንግዲህ እሷ ምንድን ነው ያደረገችው? ደረቷ ላይ ተነቀሰች ማለት ነው። የሰውየውን ፎቶ ማለት ነው። እንግዲህ ሚዲያው በጣም እየጮኸ ነበር በነሱ ጉዳይ ማለት ነው። ያው ሰውየውም እንግዲህ በመነቀሷ በጣም ደስተኛ አይደለም፣ በጣም ቅር ብሎታል፣ በጣም ደብሮታል። እንግዲህ ጽግሻ እንዳለችው ከሆነ እንግዲህ ዛሬ ነይ ብሎኝ ወደ ስራ ቦታው እየሄድኩ ነው፣ ስራ ቦታው ድረስ ሄጄ የምንለውን የምናወራው ምናምን አሳ ብላ እንደሄደችው ደስ እንዳላት ሄዳ ግን እንደጠበቀችው አይደለም ያገኘችው ማለት ነው። እንግዲህ ሰውየው ያው ሰውየው ስል በጣም ይቅርታ ባለቤቷ ማለት ባለቤቷ ኧረ ወይኔ ዳኒ ዳኒ እንዴት ደስ እንደሚለው እርግጠኛ ነኝ ማለት ነው። እሷ እንግዲህ የተነቀሰችው ዳኒን ለማስቀናት ነበረ። ከዚህ ቀደም ዳኒ እንዳልኳችሁ ያችን ወፍራም ልጅ ማን ነበር ስሟ? እንደውም አሁን ላይ ዱባይ አንድ ወንድሞቻችንን ስራ ለኑ አስቀጥራችኋለሁ እያለች የ250 ሺ ምናምን እየበላች አስቸግራለች እየተባለ ነው እና ዲጄሊ ነው ምናምን የምትባል ዲጄሊ ነው መሰለኝ ስሟ ዲጄሊ ያረጋችሁ ሌባ እና አሁን ላይ ያው የወንድሞቻችንን ገንዘብ እየበላች ነው እና ሀቢባ ቤት ክስ ቀርቦባታል ማለት ነው። ሌላው እንግዲህ አሁን ስለ ዲጄሊ እንተውና ስለ ጽግሻ እንወራ ማለት ነው እንግዲህ እንግዲህ ጽግሻዬ ያው እንዳልኳችሁ ወደ ባሏ ስትሄድ ባሏ ግን የጠበቃት እሳት ለብሶ እሳት ጎርሶ ነው የሚባለው እንደዛ የጠበቃት እንዴት አሁን አንቺ እንዴት ነው ትዳር የምትመሪው? እንዴት ነው አንቺ ቤት የምትመሪው? እንዴት ነው ቤት የምታስተዳድሪው? አንቺ ገና ልጅነትሽን አልጨረሽም ብሎ እንግዲህ ልክ ልክ አልነግሯታል ማለት ነው። ጽግሻም እንግዲህ ምን አድርጌ ምን አጥፍቼ እኔ እኮ ስለምወድ ነው የተነቀስኩት ብትልም፣ እሱም እንግዲህ መለስ አርጎ ከወደድሽኝ በልብሽ ነቅሽኝ እንጂ በደረትሽ አይደለም የምትነቅሽኝ አላት ማለት ነው። እና ደግሞ አሳፈርሽኝ፣ አዋረድሽኝ በጓደኞቼ መሀል፣ በስራ ቦታዬ፣ በውጭ ብቻ በሁሉም ቦታ በጣም ተዋረድኩኝ፣ አዋረድሽኝ አለ ማለት ነው። እንግዲህ ጽግሻዬ ያው እሱ አልተወጠላትም። እኔ አንተ ስለምወድህ ስለማፈቅርህ ነው እንጂ እንዴት እንደዛ ትለኛለህ? ስለምወድህ እና ስለማፈቅርህ ነው ይሄንን ያደረኩት ብላ ብትልም እሱ ደግሞ ከወደድሽኝ በልብሽና በልብሽ ብቻ ነው እንጂ እዚህ እንድትነቅሽኝ አልፈልግም አለ ማለት ነው። ስለዚህ ንቅሳቱን ታስጠፊያለሽ አላት ማለት ነው። ሌላው ደግሞ እዚህ ላይ ይበቃናል። አንቺ ቤት መምራት አትች፣ አንቺ ቤት ማስተዳደር አትች አንቺ ከኔ ጋር ተጋብተሽ መኖር አትች እስከ ዛሬ ድረስ እንኳን ሽማግሌ አልተላከም በዛ ማን ነው በሚባል ማን ያ ጓደኛሽ ማነው? ነው ዳኒ የሚባለው ምክንያት ይሄው እስከ ዛሬ ድረስ እሱን ለኔ ተይልኝ ብዬ ብልሽ እንኳን ራሱ ችግር የለውም እኔ አስተካክለዋለሁ እያልሽ ይሄው እስከ ዛሬ ድረስ ከእሱ ጋር እልህ ሰጣ ገባ እየተደራረግሽ ነው ያልሽው። ስለዚህ አንቺ እንዴት ነው ቤት የምትመሪው? አንቺ እንዴት ነው ኑሮ የምትመሪው? አንቺ እንዴት ነው ከኔ ጋር የምትኑ አንቺ እንዴት አድርገሽ ነው ከኔ ጋር የምትቀጥይው? ገና ልጅነትሽን እንኳን አልጨረሽም ይሏታል ማለት ነው እንግዲህ። እሷን ቢሆን ምን አጠፋው? ምን አደረኩ? ይህን ክል የሚያስቆጣህ ነገር ምንድን ነው ያደረግኩት? አትቆጣ ብለች እንግዲህ እየደነገጠች እየሰራች በፍርሃት መልኩ በቃ እኔና አንቺ እዚህ ጋ ይበቃናል ሲላት መጨረሻ ላይ መለማመን ጀመረች ማለት ነው እንግዲህ። ሀይ ፅጌ፣ ሀይ ፅጌ፣ እውነትም አፍቅረዋል ማለት ነው እናንተ። ይህን ሰውዬ እና እንዴት እንደዚህ ትለኛለ? እንዴት ይበቃል ትለኛለ? ቤተሰቦችስ ምን ይላሉ? ምን ይላሉ? ቤተሰቦችስ ምን ይላሉ? እንግዲህ አንድ እድል እንኳን ስጠኝ እባክህ፣ እባክህ፣ እባክህ አንድ ድል ስጠኝ እያለች እየለመነች ነበር እንግዲህ ይሄን ጊዜ ይሄን ቪዲዮ ሲያይ በመጀመሪያ ደረጃ ደስ የሚለው ማነው ነው ዳኒ ነው ማለት ነው ዳኒሻ ዳኒሻ ዳኒሻ ዳኒሻ ደስ ይለዋል ብዬ አስባለሁ ምክንያቱም ከዳኒ ውጭ ለጽጌ የሚሆናት ምንም ነገር የለምና ዳኒና ዳኒ ብቻ ነው የጽጌ የሚሆነው እና ስለዚህ ጽግሻ ዝም ብለሽ አትንጠራሪ ዳኒን እሽ ብለሽ ወደ ዳኒ ተመለሽ ማለት ነው እንግዲህ ሌላው ሰውየው የመጨረሻ ቆርጧን ማለት ነው ሌላው ሌላው ምንድን ነው ያለው ከውጭ አስመጥቼ አለሽ፣ መድኃኒቱን ከውጭ አስመጥቼ አለሽ። ደረትሽ ላይ እየተነቀስሽ አስጠፊ ያለሽ ፎቶ አላት ማለት ነው። ውርደት ነው። ይህ ነት ፅጌ፣ ተዋረድሽ፣ ተዋረድሽ ፅጌ። እውነቴ ነው። ሽን ያን ሆን ብሞት ይሻለኛል፣ እና እንግዲህ ታነሻለሽ አላት ማለት ነው። እሷም በቃ እንዴት፣ ለምን ይሄ እኮ አይሆንም፣ ይሄም አይሆንም። ይሄ ካልሆነ የእኔና አንቺ መለያየታችን ነው አላት ማለት ነው፣ ቃል በቃል ከዛ በኋላ እሷ ደግሞ ይሄማ ይሁን እንዴት እንለያያለን? በፍጹም እዚህ ጋር መለያየት እንደንትናት እባክህን፣ እያለች እየለመነች ነበረ። እሱ ደግሞ እንደዚህ አይነት ነገር አልፈልግም፣ በቃ ነገርኩሽ፣ ነገርኩሽ፣ አለ ማለት ነው። ከዛ መጨረሻ ላይ እንግዲህ ከወንበሯ ላይ ብድግ ብላ በቃ ጫማውን ለመሳም ምንም አልቀራትም። እናንተ ምንድነው ጉሮሮ ጫማውን ለመሳም ምንም አልቀራትም ማለት ነው። እንግዲህ ተነስታ እግሩ ላይ የመውደቅ ያክል ነው እንግዲህ ያው ለምነው እባክህ እባክህ፣ እንዲሁ ቤተሰቦች ምን ይሉኛል እባክህ ብላ እንግዲህ አንድ እድል ሰጥቷታል ማለት ነው። የመጨረሻ አንድ እድል ሰጥቷታል። እሱም ደግሞ በመጀመሪያ ደረጃ የምታደርገው የተነቀሰችውን ፎቶ ማስጠፋት ነው። ከዛ በኋላ በደቂቃ ስልክ ሲደውል በአንድ ሰከንድ፣ ያኔ በአንድ ጥሪ ስልኩን እንድታነሳ በአንድ ጥርስ ስኬን ታልሻለሽ አላት ማለት ነው። ሌላው ያው እንዳልኳችሁ ፎቶውን ከደረት ታጠፊያለሽ አላት። አንቺ የፈለግሽው ከጓደኞች ጋር ሰጣ ገባ ፉክክር ነው። ስለዚህ አንቺ በልብሽ አቶጅኝ ብሏታል ማለት ነው። እሷ ደግሞ እወድሃለሁ፣ አፈቅታለሁ እንደዚህ የምትለኝ ለምንድን ነው ብላለች። እንግዲህ ዳኒና ጽግሻ በጣም ሰጣ ገባ ላይ ናቸው። ምክንያቱም ማን ይበልጣል ማን አይበልጥም ማን እንዲ ይሆናል ማን አይሆንም እየተባባሉ ነው እንጂ እውነት ይሄ ሰውዬ ለጽጌ ባሏ ነው ብዬ አላስብም። ያው እንደ ድራማ ነው ያቀረቡት ውዬ ነው የማስበው። እና ምክንያቱም በፍጹም እኔ እንጃ አላውቅም። ያው ንቅሳቱም የእውነት አደለም አርቴፍሻል ነው ዝም ብሎ ወረቀት ደረቷ ላይ የለጠፉባት ማለት ነው። እና ብዙዎቻችሁ ወይኔ ታይ በናትሽ እንደዚህ አታድርጊ ምናምን የምትባላችሁ ጽጌ ናት እንደዚህ የምታደርገው አውቅ ምናት ያውቃ ሲሸውዳችሁ ነው። እና ለማንኛውም ሰላም፣ ሰላም ቤተሰቦች፣ የኔ ምርጥ ቤተሰቦች ማለት ነው። ለዚህ ቻናል አዲስ የሆናችሁ ቻናሉ ላይክ ሰብስክራይብ እያደረጋችሁ አበረታቱ። አዲስ ቤተሰቦች ደግሞ የዳኒ የጽጌ ወዳጆች ደግሞ ሰብስክራይብ እያደረጋችሁ አበረታቱ ማለት ነው። ጽግሻ የቀጥበት እንላለን፣ ዳኒ የም ተከተለ እንላለን እንዳለ አዲሱ ፍቅረኛዋ ግን አልፈልግም እያለ ነው። ዞሮ ዞሮ የዳኒ እጅ ላይ መውደቁ አይቀርም ማለት ነው። ስንሻ በተረፈ ሰላማችሁ ብዝት ይበል። ላይክ ሰብስክራይብ አድርጎኝ ማለት ነው። ሸዋ ተጉለት ሚዲያ፣ ሸዋ ተጉለት ሚዲያን ሳብስክራይብ በማድረግ ቤተሰብ ይሁነው።